ሰላም ጤና ይስጥልን ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ የሆድ እቃ ክፍተትን ቦቶክስን በመጠቀም የተሳካ ቀዶ ሕክምና ተደረገ። በአይደር ሆስፒታል ሲወለድ እምብርቱ አካባቢ ትልቅ ክፍተት የነበረበትና የሆድ እቃዎቹ ወደ ውጭ ወጥተው የነበረውን ጨቅላ በአፍሪካ የመጀመሪያው ነው በተባለ መንገድ ቀዶ ሕክምና እንደተደረገለት ዶክተር ይርጋለም ተክለብርሃን ለቢቢሲ ተናገሩ። በትግራይ ክልል መቀሌ በሚገኘው አይደር ሆስፒታል በኢትዮጵያ ለመጀመሪያ ጊዜ እምብርት አካባቢ የተፈጠረን ትልቅ ክፍተት ቦቶክስ በመጠቀም የሆድ ዕቃዎችን የመመለስ የተሳካ ቀዶ ሕክምና መደረጉን ዶክተር ይርጋለም ለቢቢሲ ተናግረዋል። ቀዶ ሕክምናው ያደረጉት የሕፃናት ቀዶ ጥገና ስፔሻሊስቱ ዶክተር ይርጋለም ተክለ ብርሃን የሆድ ግድግዳ ክፍተት ወይንም በተፈጥሮ የሚከሰት መሆኑንም ያስረዳሉ። ኦምፋሎሴል የሕፃኑ የሆድ ዕቃ እንደ አንጀት፣ ጉበት ወይም ሌሎች የአካል ክፍሎች በእምብርቱ ስር ባለው የሆድ ግድግዳ ቀዳዳ በኩል የሚወጣበትን የወሊድ ችግር ነው። ይህ ጉድለት በፅንሱ እድገት ወቅት የሆድ ግድግዳ ሙሉ በሙሉ በማይዘጋበት ጊዜ ይከሰታል። ከእምብርት በታች የሚገኝ የሆድ ዕቃ ክፍል ግልጽ በሆነ በስስ ቆዳ ወይንም ቀረጢት ተሸፍኖ የተለያዩ የውስጥ አካል ክፍሎች፣ አንጀት፣ ጉበት፣ የሽንት ፊኛ አልፎ አልፎም ጨንጓራ ወደ ውጭ ወጥቶ በግልጽ የሚታዩበት መሆኑንም ዶክተር ይርጋለም ጨምረው አብራርተዋል። የሆድ እቃ ክፍተት በአዲስ በሚወለዱ ጨቅላ ህጻናት ላይ የሚከሰት ሲሆን በምዕራባውያን ጥናት መሰረት ከአምስት ሺህ ህጻናት መካከል አንዱ ላይ እንዲህ አይነት ነገር ሊያጋጥም ይችላል። በኢትዮጵያ ውስጥ ነፍሰ ጡር እናቶች የሚያደርጉት የእርግዝና ክትትል ዝቅተኛ በመሆኑ ይህ ቁጥር ከፍ ሊል እንደሚችልም ዶክተር ይርጋለም ተናግረዋል። ቀዶ ሕክምናው የተደረገው ቦትሎኑም ቶክሲን ወይንም በአጭሩ ቦቶክስ የተሰኘውን መድኃኒት በመጠቀም መሆኑም የተናገሩት የህክምና ባለሙያዊ ደግሞ ለየት እንደሚያደርገው ተናግረዋል። ቦቶክስ በብዛት ጥቅም ላይ የሚውለው ፊት ላይ የሚፈጠርን መሸብሸብ ማስወገድ ስለሆነ ውድ መሆኑን የህፃናት ቀዶ ህክምና ስፔሻሊስቱንም ተናግረዋል። በሌሎች ዓለም አንዳንድ ጊዜ ከቀዶ ህክምና በኋላ ትልቅ ክፍተት የሚኖር ከሆነ መድኃኒቱ ጥቅም ላይ እንደሚውልም የገለጹት ዶክተር ይርጋለም በጨቅላ ህጻናት ላይ ደግሞ በመላው ዓለም ከአስር በታች የሆኑ ቀዶ ህክምናዎች ይህንን መድኃኒት ጥቅም ላይ ውለዋል ብለዋል። በአፍሪካ ሀገር እኔ ባለኝ መረጃ መሰረት ቦቶሊኒም ቶክሲን ተጠቅሞ ኦምፋሎሴል የሆድ ግድግዳ ክፍተት መዘጋቱን የሚያሳይ ሪፖርት የለም። ዶክተር ይርጋለም ጨቅላ ህፃኑ ወደ ህክምና ክፍላቸው ከመምጣቱ በፊት ከሲዩዲን የመጡ ሁለት የህክምና ባለሙያዎች ጋር በነበራቸው ምክክር ወቅት ትልቅ የሆድ ግድግዳ ክፍተትን ለመዝጋት ቦቶክስ ጥቅም ላይ እንደሚውልና ውጤታማ መሆን እንደነገሯቸው ያስታውሳሉ። ከሁለት ሳምንት በኋላ የአራት ቀን እድሜ ያለው ጨቅላ ትልቅ የሆድ ግድግዳ ክፍተት ኖሮት ወደ ክፍላቸው መምጣቱንም ተናግረዋል። መጀመሪያ ክፍተቱ ባለበት የሆድ ዕቃ ላይ የሚቀባ መድኃኒት መስጠታቸውንና በኋላ ላይም ቦቶክስ በመርፌ እንደሰጡትም ይናገራሉ። የሚቀባው መድኃኒት ስስ ከረጢት የነበረውን የሆድ እቃውን ክፍል ቀስ በቀስ የሆድ ግድግዳው በቆዳ እንዲሸፈን ያደርጋል። ቆዳው ግን ያበጠ ስለሚሆን ቀዶ ህክምና በማድረግ ማስተካከል እንደሚያስፈልገው ጠቅሰው አርቲፊሻል እንብርትም እንሰራለታለን ብለዋል። ቦቶሊንም ቶክስን ለተወለዱ ጨቅላ ህጻናት ሰጥቶ የተፈጠረውን ክፍተት መዝጋት በኢትዮጵያ የመጀመሪያ መሆኑን ዶክተር ይርጋለም ይናገራሉ። ለሀገራችንም ለአፍሪካም ይህ መድኃኒት ተጠቅሞ የተፈጠረው ክፍተት የተዘጋላቸው ህሙማን ጥቂት ቁጥር ነው ያላቸው። ጨቅላው እንደተወለደ ክፍተቱ ትንሽ ከሆነ ወዲያውን ወደ ቀዶ ህክምና ክፍል ተወስዶ እንዲዘጋለት ይደረጋል፣ የሚሉት ዶክተር ይርጋለም አሁን በአይደር ሆስፒታል እንደተሰራው አይነት ትልቅ ክፍተት ከሆነ ግን ህክምና ውስብስብ ያደርገዋል ይላሉ። የአራት ቀን እድሜ የነበረው ጨቅላ ወደ እነርሱ ጋር ሲመጣ ሙሉ ጉበቱ፣ ትልቁም ትንሹም አንጀቱ ውጭ ነበር። በጣም ሰፊ ነበር ክፍተቱ፣ ስምንት ሴንቲሜትር ድረስ ይደርሳል ሲሉም ሁኔታውን ያስታውሳሉ። በተለምዶ እንዲ አይነት የሆድ ክፍተት ያለባቸው ህጻናት ሲመጡ ቀዶ ህክምና አድርጎ ግድግዳው ራሱ በራሱ ሰፍቶ መዝጋት ስለማይቻል እስኪያድጉ የተወሰነ ዓመታትን እንጠብቃቸዋለን ይላሉ። በዚህ ወቅት የሚቀባበት ቅባት ተሰጥቷቸው የሆድ እቃቸውን የሸፈነውን ስስ ከረጢቱን እንዲቀቡትና ያ ከረጢት ቀስ በቀስ ወደ ቆዳነት ተቀይሮ ቆዳ ብቻ የተሸፈነ ግን የግድግዳ ክፍተት ኖሯቸው ህፃናቶችም አድገው ትልቅ ልጅ ከሆኑ በኋላ ሆዳቸው በደንብ ሲሰፋላቸው በቀዶ ህክምና ይዘጋል፣ ሲሉም የህክምናውን ሂደት ያስረዳሉ። የአራት ቀን እድሜ ያለው ጨቅላ ላይ ግን ቦቶክስ የተሰኘው መድኃኒት የተጠቀሙት ገና በሶስተኛ ቀን መሆኑም ተናግረዋል። መድኃኒቱ በደንብ ለመስራት ከሶስት እስከ አምስት ሳምንታት መጠበቅ ያስፈልጋል የሚሉት ዶክተር ይርጋለም ልጁን ከመድኃኒት አንድ ወር በኋላ ሲያዩት በጎኑ በኩል ያሉት የሆድ ግድግዳ ጡንቻዎች በደንብ አድገው ነበረ። በዚህ ወቅት ቀዶ ሕክምናውን ማድረግ እና ክፍተቱን ሙሉ በሙሉ መዝጋት የሚቻልበት ደረጃ ላይ በመድረሱ የጨቅላውን ሆድ መዝጋታቸውንም አብራርተዋል። የሆድ ግድግዳ ክፍተት ያለባቸው ህጻናት አብዛኛው ጊዜ በሌላ የአካል ክፍላቸውም ላይ ክፍተት እንደሚያጋጥማቸው ዶክተር ይርጋለም ያብራራሉ። አብዛኛውን ጊዜ እንደዚ አይነት ክፍተት ሲኖራቸው ልባቸው ላይ ክፍተት ሊኖር የኩላሊት የትቦ ጀርባ ላይ የነርቭ ችግር ሊያጋጥሟቸው ይችላል በማለት ተገቢውን የእርግዝና ክትትል ማድረግ እንደሚያስፈልግም ይመክራሉ። የሆድ ግድግዳ ያለባቸው የህፃናት አንዳንድ ጊዜ እብጠቱ ራሱ ፈንድቶ የውስጥ አካል ክፍል ሙሉ በሙሉ ወደ ውጭ ስለሚወጣ ለመዝጋትም ከባድ ሊሆንና የህፃኑ ህይወት ሊያልፍም እንደሚችል ይናገራሉ። የሆድ ግድግዳ ክፍተት የሚከሰተው በዚህ ምክንያት ነው የሚመጣው ብሎ እንቅጩን ለመናገር እንደሚከብድ ዶክተር ይርጋለም ያብራራሉ። ነገር ግን ለዚህ ችግር የሚያጋልጡ ነገሮች አሉ በማለት የሚያጨሱ፣ የሚጠጡ ወይንም ከአርባ ዓመት በኋላ ዘግተው ያረገዙ እናቶች እንዲህ አይነት የጤና ክል ያለበት ልጅ ሊያጋጥማቸው ይችላል። የሆድ ግድግዳ ክፍተት በዘር የሚመጣበት እድል መኖሩንም ገልጸዋል። ቦቶክስ ለሆድ ግድግዳ ክፍተት ህክምና ሲሰጥ በኢትዮጵያም ሆነ በአፍሪካ የመጀመሪያው በመሆኑ መሆኑን የሚናገሩት ዶክተር ይርጋለም በዓለም ላይም ከአስር በታች ቀዶ ሕክምናዎች ብቻ በዚህ መንገድ መከናወናቸውንም ተናግረዋል። በኢትዮጵያ ውስጥ ነፍሰ ጡር እናቶች ተገቢውን የእርግዝና ክትትል ስለማያደርጉ የሆድ ግድግዳ ክፍተት ያለባቸው ጨቅላ ህጻናት በብዛት ይወለዳሉ። በእርግዝና ወቅትም ጽንሱ ይህ ችግር እንዳለበት ቀድሞ ከታወቀ አስፈላጊ ምርመራዎችና ሕክምናዎች ለማድረግ ይረዳል የሚሉት ዶክተር ይርጋለም ዘግይቶ የታወቀ ከሆነ ደግሞ ወደ ትልልቅ ሆስፒታሎች ሪፈር በማድረግ አነሰ ያለ ክፍተቶች አነስ ያሉ ክፍተቶች ቶሎ እንዲዘጉ ማድረግ ይቻላል ብለዋል። ሰላም፣ ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ።